ሰላም አሰላሙ አሌይኩም ረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ድና የተከበራችሁ የዛህረሙ ካሊድ ኢትዮጵያ ተከተተች፣ ሁሉ ሰላም፣ ሁሉ መልካም። ጃኒ ተፈታለች ከእስር ቤት በጣም ደስ ይላል። እና ዛሬ ተፈታለች ማለት ነው። የጉርሻ ሚዲያ ፌስቡክ ላይ ፌስቡክ ፔጁ ላይ ዛሬ እንደ ተፈታች አስታውቋል። እሷም በጣም ደስ ብሏት የድሬን ህዝብ አመስግናለች። ደግማ ይሄንን እንደዚህ አይነት ነገር ላታደርግ ቃል ገብታለች። ምንድን ነው የሚባለው ባፍ ያፎለምታ ምንድን ይላል ይባላል። እና ያው ያፎለምታ ለምታ ሆኖባት ነው። እሷም በፊትም የሆነ አስባው አቅደው ምናምን አይደለም። አንዳንድ ጊዜ በለፈለፉ ምን ይባሉ ይባላል። እና ለዛ ነው እንጂ ለክፋት ለምናምን አልነበረም። ቢሆንም መቀጣጫ አታርገኝ ነው። ዞሮ ያው አላበዙባትም። ትምህርት ነው። ደግሞ አሁን ማንኛውም ሰው ተነስቶ የአንደኛውን ክልል ኩሎ የከሌ ብሔር እኮ እንደዚህ ነው ብሎ ወይም የከሌ ሀገር ሰው እኮ እንደዚህ ነው ብሎ እንዳይል እንደዛ ጥሩ ነው። ያኔ ይህ እንደዚህ አይነት ነገር ሲታይ እኔ እንዴኔ ማለት ነው እንዴኔ ጥሩ ነው የባይ ነኝ። ምክንያቱም አሁን እሷ እንደዚህ ካለች፣ ያ ማለት ሁሉም ይጠነቀቃል ማለት ነው። ይሄ ነገር በህግ ያስጠይቃል እንዴ ብሎ ይጠነቀቃል። ቢያ ያኔ ኢትዮጵያ ያሉት ማለት ነው እንጂ አሁን ውጭ ሀገር ያሉት እንደ ፈለጓፋቸው ሲከፍቱ ነው የሚውሉት። አሁን እሷ ችጃኒ እንደዛ ባለችው ከዛ የሆነች ማን ነበር ስሟ፣ ሶፍያ ነው ምናምን ስሟ ነው ላ ረሳሁት። እና እሷ እንግዲህ ያለችውን ጉድ ሰምታችኋል? ያለችው ጉድ እና የአውስቷ ሰው ሀገር ስለሆነች የፈለገችው እንደፈለገች ብትናገር አትከሰስ አትወቀስ። ግን በሀገር ቤት ያሉት እንደዚህ ስህ አንድ ብሔር ወይም ደግሞ እንደዚህ ሆ ነገር ሲሉ ለህግ ቀርበው ሲቀርበው ያን ምትን ነው ሌለኛው አካል በዚህ አይነት ኬዝ ምንድን ነው ችግር ውስጥ እንዳይገባ ይሆናል ሊጠነቀቃል ለማለት ነው። ሁለተኛ ግን አንዳንድ ጊዜ ይገርማል። የሀገራችን ህግ በጣም እንትን ነው የሚገርም ነው። ለምሳሌ ፎይ የእስልምና እምነት ተከታዮችን ረሱ ሳ ሰለም እንደዛ ተሳርፎ በዚ ነው እንደዚ ነው ብሎ ያውታቃላቸው ኬዙን እሱ አልታሰረም። ይቺ ግን ዝም ብላ ሳታስ በሆን ብላ የለም እንደዛ ኮሜንት ላይ ጽፈውላት በሆነ ነገር እንደዛ ስትል እና ብዙ ሶሻል ሚዲያ ላይም ይህን ትዝብት አይቻለሁኝ። ምክንያቱም ይች ልጅ እንደዚህ አርጋ የተታሰረች፣ የአንድን የእምነት ተቋም ደግሞ የእምነት ተቋም የተሳደበ ሰው እስር ቤት ለምንድን ነው የማይታሰራ የሚል ጥያቄ ተነስቷል። ያው ስም እየተሸሸገ እየተደበቀ ነው እና ፍርዱን ለፈጣሪ ዝሮ አሁን እሷ ተፈታች፣ በጣም ደስ ይላል። እሷም ደስ ብሏታል። ስለ በአሁን እድሜዋ በወጣትነቷ ላይ መታሰር ከባድ ነበረ እና እንኳንም ተፈታሽ ሚስኪንዬ ናት። ዝም ብላ ሁሉ ነገር ግልጽ ነው። እሷ እንደዚህ ድብቅ ብቅ ነገር አታውቅም እና ያለውን ነገር በእንደዚህ ግልጽነት አለባት እና አሁን ጊዜ ደግሞ የግልጽነት ዋጋ ያስከፍላል እና አሁን እሷ የድሬ ህዝባ መስኪና እስር ቤት እንዳለው ሽት እያመጡልኝ ምግብ እያመጡልኝ ነው አለች። እና እሷም አመስግናለች። የሀገሩን ሰው ተማሪዎች ሳይቀሩ እየመጡ ነው ያዩኝ፣ ከልብ አመሰግናለሁ ብላለች። እንኳን ደስ አላችሁ የጃኒ አድናቂዎች፣ እንኳን ደስ አላችሁ። ያው እንግዲህ ቀሪ ሕይወቷን ደግሞ ደስተኛ ሆና የምትኖረ ያደርጋት እንላለን። ውዶችዬ እና ቪዲዮውን ላይክ፣ ሸር፣ ሰብስክራይብ አድርጉኝ አበረታቱን እላችኋለሁኝ ያችን ትና ምን ደርሳለ ቆይ መበላ ቪዲዮ መለስባታለሁ። ገለቴ አይዞሽ ገለቴ ያለ ሴትዬ ማለት ነው። እና ውዶችዬ ላይክ ሸር ሰብስክራይብ በማድረግ ተቀላቀሉ ቪዲዮውን። ብዙ አዳዲስ ጉዳዮች አሉ፣ እመጣለሁኝ። አሁን ስልክ ምናምን ስተካከል ድረስ ነበረ። አሁን ስልክ ወደ መስተካከሉ ሄዷል እና ያለውን ነገር አብረን እንቀጥላለን። እናንተ እናንተ የሚጠበቀው ላይክ ሸር ሰብስክራይብ እያደረጉ መከታተል ነው ማለት ነው። እና ደግሞ ማለት ነው አሁን ጃኒ ጋር ለየት ያለው ጉዳይ ምንድን ነው? ጓደኞቿ የምር በጣም ጎበዞች በጣም ገና ከመታሰሯ ብዙ ሰው ይቅርታ ጠይቋል። እነ ናሆም ብዙዎቹ ማለት ነው ምናሁምማ በቃ እንደ አንተ ላጥፋው ላይ ይቅርታ ጠይቀ ትዘልቀዋለህ እንደ እየተባለ ድረስ እነ ሚኪ ሚኪ እንደውም እዛው ድረስ ሄዶ በጣም በጣም ጎበዞች። በቃ ኢትዮጵያዊነት ይሄ ነው መተባበር። አንዱ ችግር ውስጥ ሲገባ ሌሎኞቹ ከችግሩ ለማውጣት እንደዚህ ተባብረው ሳያቸው ደስ ይላል የምር ጓደኞቿ በሙሉ እንግዲህ እንዳያችሁት ነው ማለት ነው። አንድ አርቲስት ብቻ አለች ጎረቤታሞቹ ላይ ድሮ ትሰራ የነበረው እሷ ልታካብድ መጥታ እንደዚህ ነው እንደዚህ ነው እያለች ነበር፣ ሰምታችኋታል። እና አንዳንድ ሰው በሆነ ክፍተት የራሱን ፎሎወር ለመጨመር ወይም ደግሞ ለመታወቅ፣ እሷ አርቲስት ናት። ግን ቲክቶክ አለም ላይ አርቲስቶች ያነክል የለም የቲክቶከሮች ቲክቶከ ሁሉም በየንት ነው የሚያምረው። ሁሉም በየፊ ነው ማለት ነው። አርቲስቶች ዘው አርትነታቸው አርታቸው ላይ ቢቆዩ ቲክቶክ ላይ ሲመጡ ብዙም ተቀባይነት የላቸውም። ለምሳሌ ቲክቶክ ላይ እነ እነጃኒ እነዚህ እነዚህ ናቸው ዋናዎቹ ማለት ነው። አሁን እሷ ቲክቶክ ላይ ለመታወቅ ብላ እንደዚህ እንደዚህ እያለች ነበር እና እንግዲህ ሌሎቹ አብዛኛዎቹ ከእሷ ጎን ሆነው እሷም ተፈታለች። ደስ ይላል። የሚወዳትም ይደሰታል። የሚጠላትም እንግዲህ መልካም መቃጠል ነው መልካም ስተሆናችሁ ድረስ መልካሙን ነው የሚጠብቃችሁ። እና ጃዴሞች ደግሞ ጃኒ ደግሞ ምስኪንዬ ናት። በጣም ጎበዝ ልጅ ናት። በሶሻል ሚዲያ ለሙ በጣም ጎበዝ ሆና የምትሰራ ጠንካራ ጠንካራ ልጅ ናት ማለት ነው። ከበፊት ጀምራ ከዛ ነው ከልጅነቷ ጀምራ ነው እንግዲህ ሶሻል ሚዲያ ላይ የመጣችው፣ እያደር እያደር እያደር እያለች እስካሁን ደረሰች ማለት ነው። ባለፈው በጣም ሙድ ያዙባት። ስመኝ ገብሩ፣ ስመኝ ገብሩ፣ ስመኝ ገብሩ። እንዴ ይሄ ሁሉም እንትና እኮ ነው፣ ታኩር ታኩር እኮ ነው። እንደ ስሟ እኮ ኖርማል ነው አለ። ስመኝ ገብሩ ችግር የለውም አለ። ከዛ እንደውም የብዙዎችን ቲክቶክ ላይ ስም የቤት ስማቸው እንደዚህ ነው፣ የኔ ቤት ስሜ እንደዚህ ነው። ምንድን ነው እኔ ቃሪያው ነው ማን ነው የሚሉኝ አለ ስቱዲዮው ዋና ስሙ ተውፊቅ መስሉኛል። ታክር እና ግን አለ ስሟ ሳይሆን ችግሩ አለ። ግጥሙ ምንድን ነው? ድንጋወሮሮ መሬት መሳት ነው፣ ድንጋወሮሮ መሬት መሳት ነው አለ ግጥሙ። እንጂ ስሟ ኖርማል ነው አለ ዙሮ። ሶሻል ሚዲያ ላይ ሰው ሲመጣ እንኳን ችችት ንንስ እየቱ ነገር፣ ሶስት ቀን መታሰር ምና ብዙ ነገር አለ። አንዳንድ አሁን ኮሜንት ላይ ሲጻፍ ለምን እንድትላላችሁ ለምን እንዲዛት አይባልም። እንደ ገበያ ወጥቶ ሰው ናችሁ ማለት ማለት ነው። እና ሶሻል ሚዲያ ስትመጣችሁ ድረስ ሁሉንም ነገር ቻሉት፣ ወይም ደግሞ እንደኛ ተደብቃችሁ አስር ሰው አስር ቪዲዮ ታገኙና አስር ቪዲዮ ይታይላችኋል። አትሰደቡ፣ አትወቀሱ። ግን መጣችሁ አንሰደብ፣ አንወቀስ፣ ይሄ በጣም የማይሆን ነገር ነው ማለት ነው። ባልዘፈንሽ ባልዘፈንሽ ከዘፈንሽ ባላፈርሽ ይላል። ሶሻል ሚዲያ ባለመጣን ባለመጣን ከመጣችሁ ደግሞ። ስድብ መስተዳደብ እና መበሻሸቂ ያለ ነው። ዝላችሁ አለሁኝ ሰላም ሆኑልኝ። ላይክ ሸር ሰብስክራይብ አድርጉ። በሌላ ቪዲዮ ደግሞ ክችስትንረስ ደና ሰንብቱልኝ። ባይ ባይ። ላይክ አርጉ፣ ላይክ አርጉ፣ ሰብስክራይብ አድርጉ። ላይክ አርጉ፣ ምንም አይጎልባችሁም። ለይኩ ለይኩ